ሰላም ለእናንተ እንደምናችሁ፣ በክፍል ሁለት ተገናኝተናል። በክፍል አንድ ስለ አካውንት አከፋፈት፣ ፌስ አውተንቲኬሽን እንዴት እንሰጣለን፣ ስለ ኢንቪቴሽን እና ደግሞ ኢንቫይት ያደረገንን ሰው እንዴት ፎሎ እናደረጋለን፣ ፎናችንን ወይም ስልካችንን ኢሜይላችንን በአይንድ ማድረግ፣ ፎቶ እንዴት ነው የምንቀይረው፣ ፕሮፋይላችን እንዴት እናስተካክላለን፣ የሚሉትን አይተናል። በዚህኛው ክፍል ደግሞ የምናየው ምንድን ነው የኢንተርፌሱ ወይንም ደግሞ የ ገጽታው ምን ይመስላል? የአፕሊኬሽኑ ወይንም የፕላትፎርሙ ገጽታ ምን ይመስላል የሚለውን እሱን በደንብ የምናይ ይሆናል ማለት ነው። አብራችሁን ከቆያችሁ ታተርፋላችሁ። ክፍል አንድን ያላያችሁ ክፍል አንድን በደንብ እንድትመለከቱ ጋብዛችኋለሁ። ስለዚህ ወደ ማብራሪያ ይሄዳለው ማለት ነው። ኢንተርፌስ የምንለው ነገር ምንድ ነው ገጽታ የምንለው ነገር ነው። እዚህ ጋር የምትመለከቱት ከታች ያሉት ነገሮች የተለያየ ገጽታዎችን ያሳዩናል። ለምሳሌ እዚሽ ጋር የላይቭ ምትላለች። ከታች ደግሞ እዚህ ጋር ፖስት የምትል ትታያችኋለች፣ ፖስት የምትላለች። ከፖስት ቀጥሎ ደግሞ ክለብ የሚል አለ። ከዛ ደግሞ ቻትስ የሚል አለ። ከዛ ሚ የሚል አለ። እነዚህ የራሳቸው ስራ አላቸው። እሱን በደንብ የምንመለከት ይሆናል ማለት ነው። ከላይ ደግሞ እንደምትመለከቱት ላይቭ የሚል አለ። ከላይ ላይቭ የሚል አለ። እንዲሁም ደግሞ ፓርቲ የሚል አለ። ክለብ የሚል አለ እና ኤክስፕሎር የሚል አለ። ከእነሱ በታች ደግሞ ፎሎ የምትላለች፣ ሆት የምትል እና ኒው የሚል አለ። እነዚህ ምን እንደሆኑ በደንብ እናያለን። እዚሽ ጋር የሰርች በተነ አለች ወይም የሰርች አይከኑ አለች። እሷም ምን ሰርች እንደምናደርግበት የምና ይሆናል ማለት ነው። እዚ ጋ ደግሞ የምትመለከቱት እዚ ጋ የቴሌቪዥን ምልክት ያለው እሱም ለምን እንደሚጠቅመን እሱን እንመለከታለን ማለት ነው። ከላይ ስንጀምር እንግዲህ ላይቭ የሚለውን ለምሳሌ እዚ ጋር ላይቭ የሚለውን እንመልከት። ከላይ እዚ ጋ ላይቭ የሚለውን በደንብ ለመመልከት ያህል እሱን ስንነካው እንደምታዩት እዚህ ጋር ያሉ ሰዎች ላይቭ ላይ ያሉ ሰዎች ናቸው፣ ወይንም ቀጥታ ስርጭት ላይ የምናገኛቸው ሰዎች ናቸው። እነዚህ ላይቭ ላይ ያሉ ሰዎች ማለት ነው። እዚህ መሀል ኤጀንታችሁን ልታገኙ ትችላላችሁ። እዚህ ጋር ላይቭ ካለ በኋላ ፎሎ የሚለውን ብትነኩ ፎሎ ያደረጋችሁት ሰው ላይቭ ላይ ካለ እሱን ያሳያችኋል። እዚህ ጋር መጀመሪያው ላይ ማለት ነው። እዚህ ጋር ያሳያችኋል። እዚህ ጋር ደግሞ ሪከመንድ ነው የሚያደርጋችሁ ይሄ ሰው ላይቭ ላይ ያለ ብሎ ሪከመንድ ያደርጋችኋል። ወይንም ደግሞ ይሄንን ተመልከቱ ሊላችሁ ይችላል ማለት ነው፣ ሪከመንድ ሊያደርጋችሁ ይችላል። እሱም ማየት ትችላላችሁ። ቀጥሎ ፓርቲ የሚል አለ። ፓርቲ ላይ ስትገቡ ፓርቲ የሚባል ታስክ አለ። ፓርቲ ማለት ብዙ ሰዎች አንድ ላይ ተሰብስበው የሚቀመጡበት ነው። ሆስቱ ወይም ደግሞ ላይቭን የከፈተው ሰው እሱ በቪዲዮም ሊሆን ይችላል፣ ያለ ቪዲዮም ሊሆን ይችላል። ሌሎች ሰዎችን ስድስት፣ ሰባት፣ ስምንት፣ ዘጠኝ ሰዎችን ሰብስቦ የሚቀመጥበት ነው። ለምሳሌ እዚች ቤት እንግባ፣ አንዱ ቤት ገብተን እንየው። እንደምትመለከቱት እነዚህ ሰዎች ተሰብስበው አሉ፣ እንደምታዩ ተሰብስበው አሉ። ላይቭ የገባቸዋ ልጅ እዚህ ጋር እንደምትመለከቷት እሷ ቁጭ ብላለች። በቪዲዮን ያለችው ሌሎች ልጆች አሉ ማለት ነው። ወደ ስልሳ ሰዎች ቁጭ ብለው እየተመለከቷቸው ነው ማለት ነው። ሶ ይሄ ነው ፓርቲ የምንለው ላይቭ ላይ። ለምሳሌ እዚህ ጋር አሁን እቺ ላይቭ ላይ ያለች ሰውነሽ ማለት ነው። ላይቭ ሲሆን ሙሉ ቪዲዮ አንድ ሰው ገብቶ ቁጭ የሚልበት እሱን ላይቭ እንለዋለን ማለት ነው። ሶ ይሄ በዋናነት ይህንን ያሳየናል። ክለብ የምንለው ነገር ለወደፊት በደንብ ቪዲዮ እንሰራበታለን። አሁን ላይ ብዙ አስፈላጊ አይደለም። ነገር ግን ለወደፊት ከጥቂት ጊዜ በኋላ እናንተም አንድ ሳምንት በኋላ ኢቭን ከቆያችሁ በኋላ ጥቅሙን እየጠየቃችሁ ትመጣላችሁ። እኛም ያኔ በደንብ እያስረዳናችሁ እንመጣለን። ክለብ የሚለውን በሌላ ክፍል የምናየው ይሆናል። ሰፋ ያለ ክፍል ስለሆነ ነው፣ የራሱ ታስኮች ምናምን ስላሉት ነው። ኤክስፕሎር የሚለው ደግሞ በዓለም ዙሪያ ያሉ ይሄንን ፕላትፎርም የሚጠቀሙ ሰዎች የነሱን የሚያሳየን ቦታ ነው ማለት ነው። እዚህ ጋር በሀገር ከፋፍሎ እንደምታዩት የሀገራት ባንዲራ አሉ። በሀገር በሀገር ከፋፍሎ ያሳየናል ማለት ነው። ስለዚህ የፈለጋችሁበት መርጣችሁ መግባት እንደምትችሉ ማየት ትችላላችሁ ማለት ነው። እነዚህ ላይ ኒው የምትለዋ እዚሽ ጋር እንደምትመለከቱት ኒው የምትላለች ኒው የምትለዋ ምንድነው? አዳዲስ ወደዚህ ፕላትፎርም የተቀላቀለ ልክ እንደ እናንተ የመጣ ሰው ሲኖር እና ተመልካች ያለው ሰው ሲኖር እንደዚህ ኒው ብሎ ይመጣል ማለት ነው። እነዚህ አሁን አዳዲስ ሰዎች ናቸው እይታ ያላቸው አዳዲስ ሰዎች እነሱን ያሳየናል ማለት ነው። እዚህ ጋር ከታች ላይቭ የሚል በቀስቱ እንደማሳያችሁ እሱ አለ። ያ ማለት ላይቭ ላይ ያሉትን ሰዎች ፓርቲም ላይፍ ላይ ያሉትን ሰዎች በደንብ ለመመልከት ነው። እዚህ ጋር ደግሞ ፖስት የሚል አለ። ይሄ ቦታ ምንድን ነው? ሰዎች ፖስት ያደረጉትን እንዲሁም ደግሞ እኛም ፖስት ለማድረግ የሚረዳን ቦታ ነው። ልክ እንደ ፌስቡክ እንደ ቲክታክ ምናምን ፖስቶችን እዚህ ላይ ፖስት ማድረግ እንችላለን። ያ ማለት ሞመንቶቻችንን፣ ፎቶዎች፣ ቪዲዮዎችን ፖስት ማድረግ እንችላለን። እነሱን ፖስት ማድረግ ጥቅም አላቸው ታስክ በሚለው ክፍል ላይ በደንብ የምንመለከተው ይሆናል ማለት ነው። ስለዚህ ፖስት ኢሚዲየትሊ ይላል እዚህ ጋር እንደምትመለከቱት። ሶ ፖስት ኢሚዲየትሊ ካልኩኝ ወደ ፋይል ይወስደኝና ወይንም ደግሞ ፖስት የተደረጉ ፋይሎችን ያሳየኛል ከዛ ላይ ፕላስ ምልክቷን ስነካ ደግሞ እኔ ፖስት እንዳደርግ እንደምታዩት አልበም፣ ካሜራና ቪዲዮ ብሎ ያመጣልኛል ማለት ነው። ሰው እዚ ውስጥ ገባና መፈልገውን ነገር እኔም ፖስት ማድረግ እችላለሁ። እዚህ ጋር የምታያቸው ሰዎች ፖስት ያደረጓቸው ነገሮች ናቸው ማለት ነው። ሶስተኛ ላይ የምንመለከተው ደግሞ ክለብ የሚል እዚህ ጋር ትመለከታላችሁ። ክለብ የምንለው ነገር ቅድም እንዳልኳችሁ የራሱ ታስኮች ያሉት ጌሞች ብንጫወትበት ቦታ ነው። ይህንን ቦታ በሌላ ክፍል በደንብ ይዘንላችሁ እንመጣለን። ክለብ የሚለውን ቦታ አሁን ባጀምሩት ጉዳትም ስለሌለው ችግር የለውም። ይህንን በሌላ ክፍል በደንብ ተንተን አድርገን እናሳያችኋለን ማለት ነው። እዚህ ጋር የምትመለከቱት ደግሞ ቻትስ የሚል ነው። ቻትስ ደግሞ ምንድነው? ኦፊሻል ሜሴጅ ይላክላችኋል ፕላትፎርሙ ለምሳሌ እዚህ ጋር ኮንግራጁሌሽን ኦን ኮምፕሊቲንግ ዘ ታስክ የሚል እዚህ ጋር አሁን እንደምታዩት ይሄ መጥቶልኛል ማለት ነው። ከሰዎች ጋር ምጻጻፈው ነገር ኦፊሻል ሜሴጆች፣ አሲስተንስ የተለያዩ ነገሮች፣ ኢንተራክቲቭ ሜሴጆች ይመጡልኛል እዚህ ጋር ማለት ነው። እነዛን ሜሴጆች ከሰዎች ጋር ምጻጻፈውን ከፕላትፎርሙ ጋር ሚልኩልኝን ቴክስቶች የማይበት ቦታ ነው ማለት ነው። ሌላው በጣም መሰረታዊው ሚ የምትለዋ ቦታ ነች እዚህ ጋር ከታች እንደምትመለከቱት ሚ የምትላለች እቺ ቦታ ማለት ነው። ሚ እሷን ስንነካት የፕሮፋይላችንን ነው የሚያሳየን እዚ ጋር እንደምታዩት፣ ኒ አማኑኤል የሚላለ አይዲያ አለ እዚ ጋር ከላይ ፎሎ የሚላለ ፎሎወር የሚላለ ፍሬንድ የሚላለ። ፍሬንድ ማለት ምንድን ነው? እናንተ ፎሎ አድርጋችኋቸው እነሱም ፎሎ ባከመለሱላችሁ ፍሬንዶቻችሁ ናቸው ማለት ነው። ፎሎወር ደግሞ ሲሆን ምንድነው? እነሱ ፎሎ የሚያደርጓችሁ ወይም የሚከተሏችሁ ከሆነ ፎሎው ደግሞ እናንተ የምትከተሏቸው ሰዎች ሲኖሩ እሱን የምናይበት ቦታ ነው ማለት ነው። እዚ ጋር እንደምታዩት የተለያዩ ሴቲንጎች አሉ። ኢንተርፌስ ላይ የምታያቸው ሴቲንጎች አሉ። ሌቭል የሚለውን ለምሳሌ ብትገቡ። ስለ ሌቭል ሌላ ቪዲዮ እንሰራላችኋለን። ነገር ግን እዚህ ላይ ደረጃዎች አሉ ሌቭል ዋን፣ ሌቭል ቱ፣ ሌቭል ስሪ እያለ ይሄዳል። እነዛ ሌቭሎች የምናይበት ነው። ሪች ሌቭል የሚባል አለ፣ ቻርም ሌቭል የሚባል አለ። ሁለት የሌቭል አይነቶች ናቸው እዚህ ጋር ያሉት። እነሱን በዝርዝር የምታዩበት ቦታ ነው። ቪአይፒ ደግሞ ሁለት አይነት ቪአይፒዎች አሉ። የመጀመሪያው ቪአይፒ ነው፣ ሁለተኛው ኤስ ቪአይፒ ነው። እሱ ምን እንደሆነ በሌላ ክፍል በደንብ ስለምናይ እዚህ ጋር እንደምታገኙት ነው። አሁን ኢንተርፌሱን ላይ እየነገርኳችሁ ነው ያለሁት። እዚህ ጋር ማይ አካውንት የሚል ይታያችኋል። ማይ አካውንት የሚለው አካውንታችሁ ብራችሁ ምን ያህል እንዳለ፣ ኮይናችሁ፣ ፖይንታችሁ ወይም ቢናችሁ ምን ያህል እንዳለ የሚያሳይበት ነው። እዚህ ጋር እቺ ዜሮ የምትለው የኮይን ምልክት ነች። እዚህ ጋር ያለችው የቢን ወይንም ፖይንት የምንለው ምልክት ነው። ኮይን የምንለው እዚህ ፕላትፎርም ላይ ለመንቀሳቀስ የሚረዳን ገንዘብ ነው። እዚህ ጋር ፖይንቱ ደግሞ የምንለው ገንዘብ አድርገን የምናወጣው ወይም ብር አድርገን የምናወጣው የገንዘብ አይነት ነው ማለት ነው። እሱን የምናይበት ቦታ ነው ማለት ነው። ጌም ሴንተር የሚለው ጋር ስንመጣ፣ ጌም ሴንተር ብዙ ጊዜ ፓርቲ ክለብ ስንገባ ወይንም ሌቭላችን አድጎ ክለቦች ላይ ስንገባ እንዲሁም ደግሞ ለብቻችን ለመጫወት ስንፈልግ እነዚህ ጌሞች ይከፈቱልናል ማለት ነው። ሶ በነዛ ጌሞች መጫወት እነዛን ጌሞች መጫወት እንችላለን ማለት ነው። ሌላው እዚህ ጋር ሆስት ሴንተር የሚል አለ። ሆስት ሴንተር ላይ ስትሄዱ ያው እናንተ ሆስት ሆናችሁ ነው የምትመጡት። ምን ያህል ሰዓት እንደሰራችሁ ለምሳሌ ቱዴይ ብሮድካስቲንግ ዱሬሽን ይላል። ይህኔ ይሄ የሰራውት ነው አንድ ሰዓት ከ36 ሚኒት ሰርቻ አለው ከ36 ደቂቃ ማለት ነው። ምን ያህል ሰው ተመልክቶኛል ወደ መቶ ሰላሳ ሰባት ሰው አስራ አንድ ሰው ኒውፋን ሆኗል ወይንም ደግሞ ፎሎ አድርጎኛል ማለት ነው። የሰራውትን ዶላር ደግሞ ያሳየኛል እዚህ ጋር ዜሮ ነጥብ ዜሮ አንድ ዶላር በዚህ ላይፍ ሰርተሃል ነው የሚላይ ማለት ነው። ሶ የሰራሁትን ነገር እዚህ ጋር ያሳየኛል። ጊፍቶች ከተሰጡኝ በዚህ ላይፍ ላኪ ጊፍት ለምሳሌ ይላል ጊፍቶች አሉ። ጌም ከጌም የማገኘው ነገር ካለ እሱንም በዝርዝር እዚህ ጋር ያሳየኛል ማለት ነው። ስለዚህ ሆስት ሴንተር የምንለው ላይፍ ከገባን በኋላ ሆስቶች የሰራ የሰራነውን ነገር በደንብ አክቲቪቲውን የሚያሳየን ቦታ ነው ማለት ነው። ሌላው እዚህ ጋር አክቲቪቲ የሚል አለ። አክቲቪቲ ውስጥ ስንገባ የምናገኛቸው ነገሮች ይኖራሉ እንደምትመለከቱት እዚህ ጋር ማስታወቂያዎች አሉ ፖፕላር የሆኑ ማስታወቂያዎች ናቸው እነዚህ ያ ማለት ብዙ ሰው የሚመለከታቸው ፕላትፎርሙ ያስቀመጣቸው ማስታወቂያዎች አሉ እነዛን ማስታወቂያዎች መመልከት እንችላለን ዴሊ ውስጥ ብንገባ በየቀኑ ደግሞ የሚለቀቁ ማስታወቂያዎች አሉ እነሱን ማየትም እንችላለን ለምሳሌ ጌም የሚለውስ ብንገባ ከጌም ጋር በተያያዙ የሚለቀቁ ማስታወቂያዎች አሉ ሶ እነሱ ማስታወቂያዎች የምናይበት ቦታ ነው ማለት ነው ይሄ ቦታ። ሄልፕ እንደ ፊድባክ የሚለው ደግሞ የዚህም ፕላትፎርም ኮል ሴንተር ወይንም ደግሞ የጥሪ ማዕከል የምናገኝበት ቦታ ነው ማለት ነው። እዚህ ሄልፕ ወይንም ፊድባክ የሚለው ውስጥ ስንገባ የጥሪ ማዕከሉን ወይንም ደግሞ የምንፈልገውን ነገር የምንጠይቅበት ፕላትፎርሙን ቦታ ነው። እዚህ ጋር ለምሳሌ ሆት ኩዌሽን የሚል አለ ሆት ኩዌሽን ማለት በጣም በተደጋጋሚ ፕላትፎርሙ ይህንን ጥያቄዎች ተጠይቋል ማለት ነው። ለምሳሌ ፕላትፎርም ዊዝድሮዋል ሩልስ አለ። የፕላትፎርሙ የዊዝድሮዋል ህጎች ምንድን ነው? ዊዝድሮዋል ማለት ወጪ ለማድረግ ገንዘብ ህጎቹ ምንድን ነው የሚለው በጣም በተደጋጋሚ ሰዎች የሚጠይቁት ነው ማለት ነው። ስለዚህ እነዚህ 13 ጥያቄዎች በጣም ሆት የሆኑ ናቸው። የኤጀንት ኩዌሽኖች አሉ፣ የዊዝድሮዋል ኩዌሽኖች አሉ፣ የሪቻርጅ ኩዌሽኖች፣ የአካውንት ኩዌሽን፣ አካውንት ባን ኩዌሽን፣ አር ኩዌሽንስ እነዚህ ሁሉ በዝርዝር አሉ። ስለዚህ እነዚህን በደንብ መመልከት ትችላላችሁ። ሶ ይሄ ነው በዋናነት ያለው እዚህ ጋር ታስክ ማለት ነው። እዚሽ ጋር አንድ ነገር ቲፕ ልጨምርላችሁ እና ከታች ፎሎው አስ የምትል ነገር አለች። እንደምትመለከቱት እቺ ምንድነች? ፎሎው ቱ ሪሲቭ አንድ ሺህ ስድስት መቶ ኮይን ይላል። እነሱ የተለያዩ ሶሻል ሚዲያ ፕላትፎርሞች አላቸው። ይሄ ፕላትፎርም ማለት ነው። ለምሳሌ ፌስቡክ ላይ የራሱ ቻናል አለው፣ ዩቲዩብ ላይ ያላቸው፣ ኢንስታግራም ላይ ያላቸው፣ አይቲንክ ፊሊፒን አካባቢ የሚሆነ ቻናል አላቸው። እና እነዚህን ቻናሎች ፎሎ ካደረጋችሁ ወይንም ደግሞ ላይክ ካደረጋችሁ በኋላ ያንን አካውንት ምን አድርጋችሁ ታነሱታላችሁ፣ ስክሪንሾት አድርጋችሁ ታነሷቸዋላችሁ ማለት ነው፣ እነዛ ፎሎ ያደረጋቸዋቸውን አካውንቶች። ከዛ በኋላ ለእነሱ እዚሁ ላይ ቴክስት ልኩላቸዋላችሁ። ለምሳሌ ስቴፕ ዋን ብሏችሁ ግሎባል ብሎ የፌስቡክ ገጽ አላቸው። ልክ እሱን ስትነኩ ወደ እነሱ ገጽ ነው የሚወስዳችሁ። የግሎባል ገጻቸው ይሄ ነው ገጻቸው እንደምትመለከቱት። ስለዚህ የገባችሁ ሁሉንም ገጾቻቸውን። አሁን የፊሊፒንስ ይላል የፌስቡክ ገጻቸው ነው። እሱንም ላይክ ታደረጋላችሁ። የኢንስታግራማቸውንም ፎሎ ታደረጋላችሁ። ዩትዩባቸውንም ሰብስክራይብ ታደርጋላችሁ። ከዛን እነዛን የምታደርጉትን ቻናሎች እያደረጋችሁ እዛው ስክሪንሾት እያደረጋችሁ አራቱን ትይዙና እዚህ ጋር ፕሊስ አፕሎድ ዘ ስክሪንሾት አፍተር ዩ ፎሎ አስ የሚላለ። ስለዚህ አራት ፒክቸር ነው። አራቱንም ፒክቸር ታደርጉና እዚህ ጋር ታስገባላችሁ። ከዛ ሰሚት የሚለውን ትነካላችሁ። ከዛን ምን ይላል እዚህ ጋር ጽሁፉን በደንብ አንብቡት። መቼ እንደምታገኙት ማለት ነው። እዚህ ጋር እንደምታዩት this event is ongoing and you will receive your rewards within two weeks ይላል። በሁለት ሳምንት ውስጥ ሪዋርዳችሁን ማግኘት ትችላላችሁ ይላል። እንደ ታስክ አስቡትና እንደ እንደ ጀማሪ 1600 ኮይን ቀላል አይደለም። ስለዚህ ይሄንን ኮይን በሳምንት ውስጥ በሁለት ሳምንት ውስጥ ሊልኩላችሁ ይችላሉ ማለት ነው። ሶ እስካሁን ይሄ ያሳየዋችሁ አካውንት የሆስት አካውንት ነው። ሆስት የሆነ ሰው ያለው አካውንት ምን ይመስላል የሚለው ነው ኤጀንት የሆነ ሰው ደግሞ ምን አይነት አካውንት ይኖረዋል? የሚለውን ደግሞ ላሳያችሁ። የኤጀንት አካውንት እንደምትመለከቱት ይሄን ይመስላል። የምታውቁት በምንድን ነው? ኤጀንሲ የሚል አለው። እዛ ጋር እንደምታዩት ኤጀንሲ ምናምን የሚል የለውም። ታስክ ምናምን የሚል ያለው እዛ ጋር፣ እዚህ ጋር ኤጀንሲ የሚል አለ። ከዛኛው ከሆስት የሚለየው ይሄ ነው። ስለዚህ ኤጀንት ስትሆኑ ይሄ ኤጀንሲ የሚል መኖሩን እርግጠኛ መሆን አለባችሁ። ስለዚህ እሱ ውስጥ አሁን ገብተን ምን የተለየ ነገር አለው የሚለውን እንመልከት። እዚህ ጋር የምንመለከተው ነገር የኤጀንት አካውንት ነው። ከላይ እንደምታመለከቱት ኤጀንሲ ይላል። እዚህ ጋር ሆስት የሚላለ፣ እዚህ ጋር ደግሞ ሰብ ኤጀንት የሚላለ። ሆስት ማለት በስራችሁ ሰዎችን ሆስት አድርጋችሁ ልክ እኛ እናንተን ሆስት አድርገን እንደመዘገብናችሁ ሰዎችን የምትመዘግቡበት ቦታ ነው። ሰብ ኤጀንት ማለት ደግሞ ሆስት አድርጋችሁ አሰርቷቸዋቸው ጥሩ ደረጃ ሲደርሱ ደግሞ ኤጀንት ታደርጓቸዋላችሁ። እነዛን ሰዎች ኤጀንት ሆነው ደግሞ በደንብ እንዲንቀሳቀሱ ታደርጋላችሁ። ስለዚህ ሰብ ኤጀንት የሚለው ቦታ ኤጀንትን ኢንቫይት የምናደርግበት ወይም ሰዎችን ኤጀንት የምናደርግበት ቦታ ይሆናል ማለት ነው። ከታች ያሉት ምንድን ነው የኮሚሽን ዝርዝሮች ናቸው። እነዚህ በሌላ ክፍል ኮሚሽኖቹ ምን ይመስላሉ የሚለውን በደንብ በዝርዝር እናያለን። ስለዚህ የሚለየው ፓርት ይሄኛው ፓርት ነው ማለት ነው። ከሆስት አንጻር የኤጀንት አካውንት እዚህ ጋር፣ ለሆስቶችም ለኤጀንቶችም አንድ እንድታስተውሉት የምፈልገው ነገር ከላይ ሴቲንግ የምትለዋ ምልክት አለች። እዚሽ ምልክት ላይ ማለት ነው። እሷ ላይ ምን ታደርጋላችሁ? ትገቡና እዚህ ጋር ፕራይቬሲ የሚል አለ። ፕራይቬሲ እዚህ ጋር ሀይድ ማይ ሎኬሽን የሚል አለ። ሎኬሽናችሁን ከፈለጋችሁ መክፈት ትችላላችሁ። ብላክ ሊስት ሰዎች ለምሳሌ ማይመቿችሁ ሰዎች ቢመጣባችሁ ብላክ ሊስት እነሱን ለማስገባት መጠቀም ትችላላችሁ። ጀነራል የሚለው ውስጥ ስትገቡ እዚህ ጋር ፕራይቬሲ ፖሊሲ፣ የተቋሙ ፕራይቬሲ ፖሊሲዎችን እዚህ ጋር አንብባችሁ መረዳት ትችላላችሁ፣ ህጎቹን ማለት ነው። ህግን ማወቅ በጣም ጥሩ ነው። አለማወቃችሁ ደግሞ በጣም ችግር ውስጥ ሊከታችሁ ስለሚችል እነዚህን ህጎች አንብቡ። ዩዘር አግሪመንቶች አሉ። ከፕላትፎርሙ ጋር የገባችሁትን ስምምነት እሱን በደንብ ያሳያችኋል። ከክፍያ አንጻር ከእይታ አንጻር የተለያዩ ተርሞችን እዚህ ጋር ያስቀምጣል። እነሱን በደንብ መከታተል ወይንም ማንበብ ያስፈልጋል። ከኮሚኒቲ አግሪመንት አንጻር የኮሚኒቲ ጋይድላይን የምንለው አለ። መስራት የሌሉባችሁ ስህተቶች ለምሳሌ ኮሚኒቲ ሩሎች ህጎቹ ምን ይመስላሉ የሚለውን በደንብ ማንበብ አለባችሁ። ስለ ቻይልድ ሴፍቲ ልጆችን እንዴት ነው ከዚህ ፕላትፎርም መጠበቅ የምንችለው ምናምን የሚለውን በደንብ ህጎች አሉ። እነሱን በደንብ አንብቡ። ከታችም ለብቻው ቻይልድ ሴፍቲ ፖሊሲ የሚል አለ። ስለዚህ እሱንም በደንብ አንብባችሁ መረዳት ትችላላችሁ ማለት ነው። ይህንን እንደ ቲፕ ለእናንተ ለሆስትም ለኤጀንቶችም ይህንን እንድታነቡ እጋብዛችኋለሁ። በክፍል ሶስት ስለ ታስኮች ነው የምናወራው። ታስኮች ምን ምን ታስኮችን እየሰራን እዚህ ፕላትፎርም ላይ ውጤታማ መሆን እንችላለን። ጀማሪ ለሆንን ሰዎች እንዲሁም ደግሞ ኤጀንት ለሆንንም ሰዎች ምን ምን እንስራ የሚለውን ታስኮቹን ወይንም ስራዎቹን በደንብ የምናይ ሆናል ማለት ነው።